አርሰናል በተጫዋቾች ዝውውር ተፎካካሪውን ረታ። ማንቸስተር ዩናይትድ የአሌሃንድሮ ጋርናቸው ፈላጊዎች ስለበዙለት ደስ ብሎታል። የፕሪሚየር ሊጉ ድምቀት የነበረው ኬቨን ደብሮይነ ወደ ጣሊያኑ ሻምፒዮን ወደ ናፖሊ ነገ ዝውውሩን ያጠናቅቃል ተብሎ ይጠበቃል። ሊቨርፑል የተመኘውን አግኝቷል። ፍሎሪያን ዊርትስ ሊቨርፑልን እንደሚቀላቀል አሁን በይፋ ተረጋግጧል እነዚህንና ሌሎች ጉዳዮችን እያነሳን ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን በያላችሁበት ሰላም እንድትሆኑ ሸገር ስፖርት ዊዝ አበበ ግደይ የሚለውን ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ላይክ በማድረግ እንዲሁም ሊንኩ ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምታደርጉትን ጥረት እንድታጠናክሩ በድጋሚ እንጠይቃለን ለእስካሁን ድጋፋችሁም ከልብ እናመሰግናለን ወደ ወሬዎቻችን ስንሄድ የመጀመሪያው ጉዳይ ሚሆነው ማንቸስተር ዩናይትድን የምናነሳበት ነው። እንግዲህ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት አዳዲስ ተጫዋቾችን ወደ ቡድኑ መቀላቀልን በአንድ በኩል፣ በሌላ በኩል ደግሞ ከነበሩ ተጫዋቾች መካከል ለተወሰኑት የዝውውር ፈቃድን ሰጥቶ ወይም ከቡድኑ ጋር እንደማይቀጥሉ አሳውቆ ፈላጊ ክለቦችን እየጠበቀ ይገኛል። በዋናነት ማርከስ ራሽፎርድ፣ አንቶኒ፣ ጄደን ሳንቾ እናም ደግሞ የማንቸስተር ዩናይትድን አሰልጣኝ ጋር መግባባት ተስኖታል የሚባለውን አሌሃንድሮ ጋርናቾን ይሸኛል ተብሎ ነው የሚጠበቀው። እንደ ማንቸስተር ዩናይትድ ምርጫ እና ፍላጎት ከሆነ እነዚህን ተጫዋቾች ሌሎች ክለቦች እንዲዋሷቸው አይደለም የሚፈልገው፣ በቃ ገንዘብ ከፍለው በቋሚ ዝውውር ከማንቸስተር ዩናይትድ እንዲወስዷቸው ይፈልጋል። ይህንን በማድረግ ያለበትን የገንዘብ ፍላጎት ያሟላል። ይህንን በማድረግ የሚያገኘውን ገንዘብ ደግሞ አዳዲስ ተጫዋቾችን ወደ ቡድኑ በሚፈልገው መጠንና ብዛት ለመቀላቀል እድል ይሰጠዋል ለማንቸስተር ዩናይትድ። ስለዚህ ማርከስ ራሽፎርድን ከሚፈልጉ ክለቦች ጋር አሌሃንድሮ ጋርናቸውን፣ አንቶኒን፣ ጄደን ሳንቾን ከሚፈልጉ ክለቦች ጋር ለመደራደር ማንቸስተር ዩናይትድ ዝግጁ ነው። ከዚህ ዝግጁነቱ አንጻር ነው እንግዲህ መልካሙ ዜና እየተሰማው አሊሃንድሮ ጋር ናቸውን ለመውሰድ ከዚህ በፊት ፍላጎት ያሳዩ ክለቦች አሉ። ለምሳሌ የጣሊያኑ ናፖሊ፣ የእንግሊዙ ቼልሲ ፍላጎት አሳይተዋል ከተባሉ ክለቦች መካከል ነበሩ። እንደውም አንዳንዶቹ ለተጫዋቹ ዝውውር እስከ 60 ሚሊዮን ፓውንድ የመክፈል ፈቃደኝነትም አላቸው ሲባል ነበር። አሁን ዛሬ ከሰዓት በኋላ የተሰማው መረጃ ደግሞ አሊሃንድሮ ጋር ናቸውን አስቶን ቪላም ይፈልገዋል። ይሄ በእንግሊዝ ፕሪሚየር ሊግ እንዲጫወት ወይም እየተጫወተ እንዲቀጥል ለተጫዋቹ እድል የሚሰጥ ነው። ማንቸስተር ዩናይትድ የለም በፕሪሚየር ሊጉ ለሚፎካከሩኝ ክለቦች አሳልፌ ይህን ልጅ አልሸጥም ካላለ በስተቀረ የፈላጊ ክለቦቹ ቁጥር መጨመር፣ ኢትስ አን አድቫንቴጅ በጣም ትልቅ ጥቅም ነው። ምክንያቱም እኔ ያገኘሁ እኔ ያገኘሁ በሚባለ ባሉበት ጊዜ ማንቸስተር ዩናይትድ ለተጫዋቹ እንዲከፈለው የሚያስበውን ገንዘብ የማግኘት እድሉን ያሰፋል። ታዲያ ዛሬ ከሚ ገለጹት ነገሮች መካከል አንደኛው አስቶን ቪላ አሌሃንድሮ ጋርናቾን በማስፈረም ፉክክር ውስጥ ገብቷል የሚለው ብቻ ሳይሆን ከቼልሲ፣ ከናፖሊ በተጨማሪ ባየር ሊቨርኩሰን የዚህ ልጅ ፈላጊ ሆኗል። እንግዲህ ባየር ሊቨርኩሰን የሚያጣቸው ተጫዋቾች እንዳሉ፣ በተለይ ሁለት ተጫዋቾች ወደ ሊቨርፑል እንደተዘዋወሩ፣ እዚህ ቦታ ላይ የሚኖረውን ክፍተት ለመሙላት ካሰባቸው ተጫዋቾች መካከል አንደኛው አሌሃንድሮ ጋርናቾ መሆኑን ሰምተናል። አትሌቲኮ ማድሪድም እንደዚሁ በአሰልጣ ሲሞኒ አማካኝነት በጣም በጣም ከፍተኛ ፍላጎት ተፈጥሯል ነው። ስለዚህ አሁን አትሌቲኮ ማድሪድ፣ ባየር ሊቨርኩሰን፣ ቼልሲ፣ ናፖሊ፣ አስቶን ቪላ ይህንን ተጫዋች የራሳቸው ለማድረግ ፍላጎት አላቸው የሚለው ማንቸስተር ዩናይትድን የልብ ልብ ይሰጠዋል። ማንቸስተር ዩናይትድ ለአሌሃንድሮ ጋርናቾ ይገባኛል ያለው የገንዘብ መጠን አለ። ሰባ ሚሊየን ፓውንድ ነው ይሄ ልጅ የሚያወጣው ብሎ ተምኗል። ይህንን ሰባ ሚሊየን ፓውንድ ከአንዳቸው የሚያገኝ ከሆነ ወዲያው ለዛ ሰባ ሚሊዮን ፓውንድ ለተዘጋጀው ክለብ አሊሃንድሮ ጋር ናቸውን አሳልፎ ሊሰጥ ይችላል። ከአንድ በላይ የሆኑ ክለቦች ደግሞ ይህንን ሰባ ሚሊዮን ፓውንድ ትመና የሚቀበሉና ይሁን የተባለውን ከፍያ አሊሃንድሮ ጋር ናችሁን ወስዳለው የሚሉለት ከሆነ ለማን ብሸጥ ይሻለኛል የሚለውን ወደ ማወዳደር ይገባል። ለምሳሌ ለአስቶን ቪላ፣ ለቼልሲ፣ ለአትሌቲኮ ማድሪድ፣ ለባየር ሊቨርኩሰን፣ ለናፖሊ ከመሸጥ ሁሉም ግን ሰባ ሚሊዮን ፓውንድን እንከፍላለን ቢሉት ለቼልሲና አስቶን ቪላ ለመሸጥ ማንቸስተር ዩናይትድ ፍላጎት አይኖረውም። የልጁ ፍላጎት ከግምት ውስጥ እንደሚገባ ባውቅም ነገር ግን ከልጁ ፍላጎት ጎን ለጎን ደግሞ መታየት ያለባቸው ነገሮች አሉ። አሌሃንድሮ ጋር ናቸውን ለቼልሲ ይሸጡ፣ ከቼልሲ ጋር በሚደረግ ጨዋታ በራሱ ጅራፍ የሚገረፍበት አጋጣሚ እንዲፈጠር አይፈልግም። ይሄ የክለቦች የተለመደ አሰራር ነው። ለቀጥተኛ ተፎካካሪዎች ተጫዋችን አልሸጥም ብለው አቋም ይይዛሉ። ይህንን አቋማቸውን በተወሰነ ደረጃ የሚያለሳልሱት ብዙ ፈላጊ ክለቦች የሌሉት እንደሆነ ነው የሚሸጠው ተጫዋች አሁን ግን አሌሃንድሮ ጋርናቾ ናቸው ከጣሊያንም ከጀርመንም ከስፔንም ፍላጎት አለ ከእንግሊዝ ብቻ አይደለም ያለው ፍላጎት ስለዚህ የገንዘብ ፍላጎቱን ብቻ ሳይሆን ልጁን የማራቅ አርቆ የመሸኘት ፍላጎቱን ማንቸስተር ዩናይትድ ኤክሰርሳይስ ሊያደርግ ይችላል ነው የአሌሃንድሮ ጋርናቾ እና የማንቸስተር ዩናይትድ አብሮ አለመቀጠል በጣም በሰፊው የምንገምተው ነገር ነው። ለምንድን ነው ይሄንን የምንገምተው? ማንቸስተር ዩናይትድ ከአሌሃንድሮ ጋር ናቸው ጋር በተያዘ ያንጸባረቀ የተባለውን ስሜት ስለሰማን ስለምናውቅ፣ ይሄ ማለት አሌሃንድሮ ጋር ናቸው አዲስ ክለብ እንዲፈልግ በሩብን አሞሪም ተነገረው። አሌሃንድሮ ጋር ናቸው በሶሻል ሚዲያ ፕላትፎርሙ ላይ እንዲህ አለ። ይህንን ነገር ደግሞ ባደረገ ቁጥር ለማንቸስተር ዩናይትድ ያሳየውን ስሜት በበጎ ያልተረዱ በጣም ብዙ ሰዎች እንዳሉ እናስታውሳለን። በቃ እነዚህ ሁለቱ አካላት ተጫዋቹ እና ክለቡ ተጫዋቹና አሰልጣኙ እንደማይኳኳኑ አውቀነዋል። ብዙ ኢንሲደንቶች ተፈጥረዋል፣ ብዙ አጋጣሚዎች ተፈጥረዋል። በዩሮፓ ሊግ የዋንጫ ጨዋታ ላይ ሳይጫወት ሲቀር አሌሃንድሮ ጋርናቾ እና ወንድሙ ምን እንዳደረጉ በሚዲያ ላይ ሁላችንም የምናስታውሰው ነገር ነው። የአሰልጣኙን ውሳኔ ለማሳጣት እንደዚሁም ደግሞ የኤሪክ ቴን ሃግን ምስል በመጠቀም ከአንተ ይልቅሱ ይሻላል አይነት ስሜት ሊፈጥር የሚችል ፖስት ሲያስቀምጡ እንደነበረ እናስታውሳለን። እና ተሰለቻችተዋል፣ በቃ አብረው ሊቀጥሉ የሚችሉበት እድል ወይ የለም ወይም በጣም እጅግ በጣም ጠባብ ነው። ስለዚህ የአስቶን ቪላ አሌሃንድሮ ጋርናቾን ፈላጊ ሆነው መምጣት፣ አትሌቲኮ ማድሪድ፣ ባየር ሌቨርኩሰን እና ሌሎቹም እዚህ ተጫዋች ላይ ፍላጎት ማሳየታቸው ለማንቸስተር ዩናይትድ ትልቅ ትልቅ እፎይታ ነው። በእኔ እምነት ማንቸስተር ዩናይትድ አዳዲስ ተጫዋቾችን በመግዛትም ማንቸስተር ዩናይትድ ሊሸኛቸው የሚፈልጋቸውን ተጫዋቾች በመሸኘትም ረገድ በዚህ የክረምት ተጫዋቾች የዝውውር መስኮት ይሳካልታል ብዬ ነው የማስበው። ምክንያቱም በማርከስ ራሽፎርድ ላይ ፍላጎቱ በጣም ጥሩ ነው ሌሎች ክለቦች ጋር ያለው። አንቶኒን በተመለከተ ሪያል ቤቲስን ከተቀላቀለ በኋላ በጣም ከፍተኛ ፍላጎት አለ። አሁን ኤሪክ ቴን ሃግ ይሄንን ልጀ መልሰው መውሰድ ይፈልጋሉ ይባላል ወደ ባ ወደ ሪያል ቤቲስ ከሄደ በኋላ ያሳየው ነገር አንቶኒን እንዲፈለግ አድርጎታል፣ ወይም በአንቶኒ ላይ ክለቦች ፍላጎት እንዲፈጠርባቸው አድርጓል። ትልቁ ጥያቄ የሚሆነው ምንድን ነው? ማንቸስተር ዩናይትድ ያስለመደው ሳምንታዊ ደሞዝ አለ። ይሄንን ሳምንታዊ ደሞዝ አዳዲሶቹ ፈላጊዎቹ ክለቦች ያስቀጥላሉ፣ ማስቀጠል ይችላሉ ወይ የሚለው እንቅፋት ካልሆነ በስተቀረ አንቶኒ ላይ ያለው ፍላጎት ልጁ ከማንቸስተር ዩናይትድ ከወጣ በኋላ ጨምሯል አድጓል ይሄ በጣም በጣም በጣም ጥሩ የሚባል ነው። ስለዚህ እነ ማቲያስ ኩናን እነ ኤምቤሞን እንደዚሁም ደግሞ በነገራችን ለማንቸስተር ዩናይትድ የበረኛ ፍላጎቱን አጠናክሮ ቀጥሏል። ትላንትና ስነ ነገራቸው የነበረው ማርክ አንድሬ ተሪስተገንን ሊወስድ እየተዘጋጀ ነው፣ ከቼልሲ ጋር ፉክክር አለበት ስንል ነበር። ዛሬ ደግሞ ከሰዓት ዶናሩማንም የራሱ ለማድረግ ማንቸስተር ዩናይትድ ነገሮችን ማጣራት፣ ዶናሩማ ሊገኝ የሚችልበትን መንገድ መነካካት ጀምሯል እንግዲህ ዶና ሮማ በአውሮፓ ቻምፒዮንስ ሊግ ላይ ዘንድሮ እንዳየነው ምን አይነት ግብ ጠባቂ እንደሆነ አይተናል ለጣሊያኑ ክለብ ሲሚላን ሲጫወት በነበረበት ጊዜ ምን አይነት ጎበዝ ግብ ጠባቂ እንደሆነ አይተናል እሱን ወደ ኦልትራ ፎርድ ለመውሰድ ማሰብና ነገሮችን ማጣራት መጀመር በእርግጥም በማንቸስተር ዩናይትድ ቤት ውስጥ ታላቅነትን ለመመለስ የተያዘውን መንገድ ደጋፊዎች እንዲተማመኑበት ይበልጥም ተስፋ እንዲያደርጉበት የሚገፋፋ ነው ነው ስለዚህ በመሸጥም አዳዲስ ተጫዋቾችን ወደ ቡድንም በመቀላቀል ረገድ ማንቸስተር ዩናይትድ በተግባር እያደረገ ያለው ጥረት የእስካሁኑ በጣም መልካም ነው። የተጀመሩትን መጨረስና የታሰቡትን ማከናወን ግን ይፈልጋል ለማለት ነው። ጥረቱ ግን በጣም ጥሩ ተብሎ ሊገለጽ የሚችል ነው። ቀን ላይ የነገርናችሁ የሊቨርፑል የፍሎሪያን ዊርትስን ዝውውር በተመለከተ ከባየር ሊቨርኩሰን ጋር ስምምነት ላይ ደረሰ የሚለው ወሬ በአብዛኛው የነበረው ይሄ የቨርባል አግሪመንት ነው። በቃ ይሁን ብያለው የመባባል አመሰግናለሁ ስለ ተስማማን የማለት ይሄ በቃ ቃል ላይ የተመሰረተ አይደለም። ሊቨርፑል 126 ሚሊዮን ፓውንድ እንዲሰጠው አለ ባየር ሊቨርኩሰን አድኦንስን ጨምሮ ባየር ሊቨርኩሰን ተጫዋቹ የሕክምና ምርምራውን እንዲያደርግ ይፈቅዳል። በቃል ደረጃ ተስማምተው ነበር። ያንን ከነገርናችሁ በኋላ በፍሎሬን ዊርት ዙር ዙሪያ ያደገው ነገር የቃል ስምምነታቸውን ወደ ሙሉ ስምምነት ቀይረውታል። አሁን ሊቨርፑል ላሳይ ብል የሚያሳየው ነገር አለ። ሊቨርኩሰን ላሳይ ብል የሚያሳየው ነገር አለ። ቃል ቢሆን ብሎኛል ነው እንጂ የምንለው የምናሳየው ነገር የለም። ስለዚህ ወደ ፉል አግሪመንት አሳድገውታል። ስለዚህ ከልዚህ በኋላ በባይር ሊቨርኩሰን እና በሊቨርፑል መካከል የሚቀለበስ የሚቀየር፣ የሚቀር ምንም አይነት ነገር የለም። በጣም ባጠረ ጊዜ ፍሎሬን ዊርትስ በሊቨርፑል የህክምና ምርመራ ያደርጋል፣ ዝውውሩም ይጠናቀቃል ተብሎ ነው የሚጠበቀው እነ ፋብሪዚዮ ሮማኖ ነው አረጋግጠዋል 150 ሚሊዮን ዩሮ ወይም 126 ሚሊዮን ፓውንድ ሊቨርፑል ለተጫዋቹ ዝውውር ይከፍላል ይህ አዲስ ሪከርድ ነው ለሊቨርፑል ብቻ ሳይሆን ለፕሪሚየር ሊጉም አዲስ ሪከርድ ነው ከዚህ በፊት በሊቨርፑል ብቻ ሳይሆን በሌሎች የፕሪሚየር ሊጉ ክለቦች ተፈጸመ የሚባለው ትልቁ ዝውውር ለካይሴዶ የተከፈለው 115 ሚሊዮን ፓውንድ ነው አሁን አልኦንሱን ጨምሮ 126 ሚሊዮን ፓውንድ ከተባለ የብሪታንያ ሚላን የተጫዋቾች የዝውውር ሪከርድ ሊቨርፑልና ፍሎሬን ዊርትስ ሊሰብሩት ነው ማለት ነው። እና የሊቨርፑል ደጋፊዎች በዚህ ዝውውር በጣም ደስተኛ ሆነዋል። የወጣበትን ዋጋ ተከትሎ ግን ከልጁ ዝውውር የሊቨርፑል ደጋፊዎች እዚህ ሀገርም ያሉ ሌላ ቦታም ላይ ያሉ በጣም በጣም በከፍተኛ ጉጉትና ተስፋ ይጠብቃሉ ሊቨርፑልን እንዲያሻሽል ለበለጠ ድል ተጫዋቹ ክለባቸውን እንዲያበቃ ይጠብቃሉ እንግዲህ ሀያ ሁለት ዓመቱ ነው። በጣም ምርጥ ከሚባሉት አታኪንግ ሚድፊልደሮች መካከል አንደኛው ነው። ፍሎሬን ዊርትስ የቀድሞ የቡድን ጓደኛውን ጀሬሚ ፍሪምፖንግን በአንፊልድ ያገኘዋል ማለት ነው። ስለዚህ የተሟላ ስምምነት ላይ ተደርሷል። መረጋጋት ይቻላል፣ ለሊቨርፑል ደጋፊዎች። የአርሰናልን ጉዳይ ስናነሳ አርሰናል በተጫዋቾች የዝውውር ፉክክር ረታ ነው፣ አሸናፊ ሆነ ነው ማንን ያሸነፈው? ሪያል ማድሪድን። ማንን ለማስፈረም ነው? ማርቲን ዙብሜንዲን። በእርግጥ ጥር ላይ አካባቢ አርሰናል ማርቲን ዙብሜንዲን ለማስፈረም የሚያስችለውን ስምምነት ከሪያል ሶሴዳድ ጋር ጨረሰ። ይሄ የውድድር ዓመት ካበቃ በኋላ በክረምቱ የተጫዋቾች ዝውውር መስኮት ሲከፈት የኔ ብሎ ያስመዘግበዋል። ይሄ ለአርሰናል በጣም ጥሩ ነው። ይሄ ልጅ ማለት አሴ ሆልዲንግ ሚድፊልደር ወይም በስድስት ቁጥር ቦታ ላይ በጣም ጥሩ ከሚባሉ የዓለማችን ተጫዋቾች መካከል አንዱ ነው። አርሰናልን ለማጠናከር እንዲሆናል እንዲሆናል እንዲሆናል ብለን ስንል ነበረ እና ሁሉም እየጠበቀ ያለው ይሄ ልጅ በቃ ቢያንስ ዙቤሜንዲን አግኝተናል ምናምን አይነት ነገር ነበር የነበረው ነገር ግን አሁን ከቅርብ ሳምንታት ጀምሮ በተለይ ዣቪ አሎንሶ የሪያል ማድሪድ አሰልጣኝ መሆኑ ይፋ ከተደረገ በኋላ ሪያል ማድሪዶች አይ ይህን ልጅ እኮ ወደ ቡድናችን ብንቀላቅል የበለጠ ያምርልናል፣ የበለጠ ጠንካራ ቡድን ይኖረናል ብለው ማመን ጀመሩ። የሪያል ማድሪድ አፕሮች ሪያል ሶሴዳድንም ሀሳቡን ከፈለው ተባለ። ሀሳቡን ሲከፍለው በአንድ በኩል አንድ ሁለት ሶስት ተጫዋቾችን ላውሳችሁ፣ ስላዋስኳችሁ አላስከፍላችሁም የሚል አቋም ያዘ ሪያል ማድሪድ። በሌላ በኩል ደግሞ አይ በገንዘብም የምንደራደር ከተባለ ቀጥተኛ የገንዘብ ክፍያውን የውል ማፍረሻውን አምሳ አንድ ሚሊዮን ፓውንድ ሳይሆን ከዛ ያነሰ ነገር ልክፈላችሁ ብሎ ልጁን ለማማለል ሪያል ሶሴዳደን ለማማለል ጥረት አደረገ። የልጁ ለዣቪ አሎንሶ ያለው ፍቅርና ክብር ደግሞ እንደ ሌላ ምክንያት ተጠቀሰ። የዚህን ሰዓት ላይ አርሰናል አይ ጥር ላይ ተስማምተናል ብሎ ከመቀመጥ ይልቅ ነገሮችን እንደገና መነካካት ጀመረ። መጀመሪያ የውል ማፍረሻው ሊከፍል ነበር፣ አርሰናል የተስማሙት 51 ሚሊየን ፓውንዱን አሁን ግን ለማ አራት ሚሊዮኑ ልጨምር፣ ከውል ማፍረሻውን በላይ ልክፈላችሁ፣ ግን ለእናንተ 55 ሚሊየን ፓውንድ ሰጣችኋለሁ፣ 55 ሚሊየን ፓውንዱን ግን በሶስት ጊዜ ክፍያ አድርጉልኛልና፣ እንደገና አፕሮች አደረጋችሁ ሪያል ሶሴዳዶችን። አርሰናል ያቀረበውን ሀሳብ ሪያል ሶሴዳድ ተቀበለው። በሶስት ጊዜ ክፍያ ይሁን፣ ከውል ማፍረሻው በላይ ደግሞ አራት ሚሊየን ፓውንድ ለመጨመር የቀረበውንም ሀሳብ ተቀብለነዋል፣ ተባለ። ስለዚህ ዙቢሜንዲ የአርሰናል ተጫዋች እንደሚሆን መነገር ጀመረ። ይሄ ከተነገረም በኋላ አርሰናልና ና ሪያል ሶሴዳል ተስማሙ እንጂ ራሱ ተጫዋቹ ዙቢሜንዲ ግን ከሪያል ማድሪድ የሚመጣ ተጨማሪ ሀሳብ ካለ እየጠበቀ ነው የሚል ሪፖርት ማርካ ላይ የሚል ሪፖርት አስ ላይ እየወጣ ነበረ። አሁን አርሰናል የተጫዋች ዝውውርን በተመለከተ የገባበትን ፉክክር በድል አድራጊነት አጠናቀቀ። ወይም አንድን ተጫዋች ለማዘዋወር ከሪያል ማድሪድ ጋር ገጥሞት የነበረውን ግብግብ ግብ በአርሰናል የበላይነት ተጠናቀቀ እንድንል ያደረገን የሪያል ማድሪድ ልሳን ናቸው የሚባሉት አስና ማርካ፣ አርሰናልና ና ሪያል ሶሲዳድ ቢስማሙም ዝብሜ እንዲግኝ የሪያል ማድሪድን ጥያቄና ጥሪ እየጠበቀ ነው ብለው ትላንትና ሲጽፉ የነበሩት ዛሬ ከሰዓት በኋላ ይሄ ልጅ አርሰናልን እንደሚቀላቀል አረጋግጠናል ብለው ጻፉ። ይሄ ነው ድል ማለት። ይሄ ነው በተግባር የዝውውር ፉክክርን መርታት ማለት። ስለዚህ አሁን የሪያል ማድሪድ ልሳናቸው የሚባሉት እነ አስ እነ ማርካም ጭምር የዙቢሜንዲ አርሰናልን መቀላቀል አይቀርም ብለው ጽፈዋል። ይህንን የሚቀጥለው የውድድር ዓመት 2025/26 ላይ ማርቲን ዙቢሜንዲ መድፈኛ ነው ብለው ገልጸውልናል። የገለጹትን አይተናል ስለዚህ ይሄ ልጅ አርሰናልን የሚቀላቀለው በ55 ሚሊዮን ፓውንድ ነው አርሰናል ለዙቢሜንዲ ዝውውር መክፈል ያለበትን 55 ሚሊዮን ፓውንድ በሶስት ጊዜ ክፍያ ይከፍላል አልቋል አርሰናል ሪያል ማድሪድን በዝውውር ፍክክር ረትቷል መሀል ሜዳውን ለማጠናከል ለረጅም ጊዜ ሲመኘው የነበረው ዙቢሜንዲንም አግኝቷል ነው ኬቨን ደብሮይነ የፕሪምየር ሊጉ የመሃል ሜዳ ድምቀት በመሆን የምናውቀው ፕሪምየር ሊጉን ካሳመሩ ፕሪምየር ሊጉን ተወዳጅ ካደረጉ ተጫዋቾች መካከል አንዱ የሆነው ኬቨን ደብሮይነ ከማንቸስተር ሲቲ ጋር ተለያይቷል ተላቅሰዋል ፔፕ ጋርዲዮላ ላይ ያየነውን ስሜት ልንረሳው የምንችል አይመስለኝም የማንቸስተር ሲቲ ደጋፊዎች እሱ በሚቀጥለው የውድድር ዓመት አብሯቸው እንደማይሆን ካወቁበት ጊዜ ጀምሮ በክብር ሸኝተውታል ኦልሞስ በየጨዋታው ማለት ይቻላል ስለ እሱ መግለጽ ያለባቸውን ስሜት ስለ እሱ መግለጽ ያለባቸውን ሐሳብ ሲገልጹ ቆይተዋል። ስለዚህ ኬቨን ደብሮይነ ከፕሪምየር ሊጉም ይወጣል። የፕሪምየር ሊጉ ድምቀት ነበረ፣ የማንቸስተር ሲቲ መሆኑ አይቀጥልም። ይሄ የ33 ዓመት ቤልጅየማዊ ግን ነገ እንደ ስካይ ስፖርት ኢታሊያ ዘገባ ከሆነ የናፖሊ ተጫዋች መሆኑን እንሰማለን። ማንቸስተር ሲቲን ቢተውም ሌላውን ሻምፒዮን ናፖሊን ይቀላቀላል። በስታዲዮ ማራዶና ሲጫወት በሚቀጥለው የውድድር ዓመት እናየዋለን። ማንቸስተር ሲቲ የታይጃኒ ራይንደርስን ዝውውር ጨርሷል። ሪያል ማድሪድ የፍራንኮ ይህንን ልጅ በተመለከተ ከተወሰኑ ቀናት በኋላ በጣም ጥሩ የምትሉትን ወሬ ይዘነላችሁ ለመምጣት እንሞክራለን። ምክንያቱም በጣም ከፍተኛ የሚባል ገንዘብ ይወጣበት፣ ብዙ ብዙ ብዙ ያነጋገረ ገና ትንሽ ልጅ ነው። በእድሜው ግን ነገ የሱናት ብለው ነው እየዘገቡ ያሉት። የስፔን ጋዜጦችም የአርጀንቲና ሚዲያዎችም በዛ መንገድ ነው እያነሱት ያሉት። እንግዲህ ማስታኑ ነው ይባላል። ይህንን ተጫዋች ሪያል ማድሪድ አስፈርሟል። በነገራችን ለማንቸስተር ዩናይትድ እና ሌሎች የፕሪሚየር ሊጉ ክለቦችም በተጫዋቹ ላይ ፍላጎት አላቸው። አልሂላል እንገሎ ካንቴን ከሌላው የሳውዲ ክለብ ከአሊትሃድ ለመውሰድ እና ባለሙ ዋንጫው ላይ ለመጠቀም ጥረት እያደረገ ስለመሆኑ ሰምተናል። ሌሎች አዳዲስ ነገሮች ካሉ በማንኛውም ሰዓት ወደ እናንተ ይዘን እንመጣለን። ሸገር ስፖርት ዊዛ በበግደ የዩቲዩብ ቻናልን ሰብስክራይብ አድርጉት፣ በቤተሰብነት ተቀላቀሉ፣ ሊንኩን ለሌሎች አጋሩት። ደግሞም በዚሁ አጋጣሚ ማዘናችንን መግለጽና በዚህ ሐዘናችን ዙሪያ የተለያዩ መረጃዎችን ወደ እናንተ ለማድረስ እየተዘጋጀን መሆኑን ለመግለጽ እንወዳለን። አለም ወይም ትልልቅ የምንላቸው የእግር ኳስ ሀገሮች የየራሳቸው ጀግኖች አሏቸው የታደሉት ከአንድ በላይ ጀግና ይኖሯቸዋል እገሌ እገሌ እገሌ እገሌ ብለው የሚገልጿቸው እኛ ጥቂቶች አሉን በእግር ኳስ ላይ የእውነት ለመናገር በጣም በጣም በጣም የሚገርም የሚገርም አቅም ያላቸው ተጫዋቾች አሉ የእሱን የጉብዝና ዘመን ብቃት ያዩ ሰዎች አፋቸውን ሞልተው ደስ ያላቸው ይመሰክራሉ ጉብዝናውን ብቻ ሳይሆን ብልጠቱን፣ ውጤታማነቱን፣ እንዴት ብሔራዊ ቡድንንም ሆነ የሚጫወትለትን ክለብ ለውጤት ማብቃት እንዳለበት የሚያውቀውን ሙልጌታ ከበደን አንስተው አይጠግቡም። ኢትዮጵያ በእግር ኳስ ጥቂት ጀግኖችን አይታ ሊሆን ይችላል። ካየቻቸው ጀግኖች መካከል ቁንጮ አድርጋ ከምትጠቅሳቸው ጎበዞቿ መካከል አንዱ የሆነው ወይም የነበረው ሙልጌታ ከበደ ከዚህ ዓለም በሞት መለየቱን ሰማንና አዘንን። ለአድናቂዎቹ ለወዳጅ ዘመዶቹ፣ ለሁላችንም መጽናናትን እንመኛለን። ሙልጌታ ከበደ የኢትዮጵያ እግር ኳስ ሊረሳቸው የማይችላቸው እንደው ታሪክ ማስቀመጥ ታሪክ ማውሳት የማንችል ካልሆንን በስተቀረ የእውነት ለመናገር ለኢትዮጵያ እግር ኳስ ትልቅ ስም ማለት ነው። ሙልጌታ ከበደ እሱ ነው፣ ከዚህ ዓለም በሞት የተለየው እሱ ነው። ነገ የቀብር ስነ ስርዓቱ ይፈጸማል ሲባል የሰማ ነው። መጽናናት ለሁላችን ይሁን። ነፍስህ በሰላም ትረፍ። ሙልጌታ ከበደ አድናቂህም አክባሪህም ብዙ ነው። አንተን እናጎብዝናህን መርሳት አይቻልም ለማለት እንወዳለን። የሰፉ እናም በዝርዝር ሊቀርቡ የሚችሉ ጉዳዮችን ደግሞ በመደበኛ ፕሮግራማችን ላይ ይዘንላችሁ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።